አለ እስክንድር። በአግራሞት አንገቱን እየነቀነቀ ምን ሆንክ አለው። ሳሙኤል ፊቱን ወደ ጓደኛዋ ዙሮ፣ በጾም ጊዜ አሳ ይበላሉ ብዬ ንስሐ አባቴን ጠየኳቸው። እንዴት አይነት ሊት መስር ስማቸውን ማን ይባላል? አለቃ ምስራቅ ይባላል። አሃ፣ በዝናው እናውቃቸዋለሁ። ሽማግሌም ቢሆኑ ለወጣቶች ያላቸው ቀረቤታ እየተለየ ነው ይባላል ታዲያ ምን ብለው መለሱልህ? ስለ አሳ ለምን ጠየቅከኝ ብለው ራሴን አያፋጠጡኝ መሰል ኦርቶዶክሶች በጾም ወቅት አሳ ሲበሉ አይቼ ነው አልኳቸው። እሳቸው፣ አንተስ ንኡሰ ክርስቲያን ስለሆንክ ብትጠይቀኝ አይፈረድብህም። ሌሎቹ ግን አብይ ጾም በመጣ ቁጥር ምድራዊ እርካታ ስለሚሰጠው አሳ ከሚሟገቱ ሰማያዊ ሕይወትን ስለሚያሰጠው የክርስቶስ ሥጋ ቢሟገቱ አይሻላቸውም ነበር? ዮሴፍና ኒቆዲሞስ የኢየሱስን ስጋ ይሰጣቸው ዘንድ ጲላጦስን ለመኑት፣ ተብሎ በወንጌል እንደተጻፈ ለምንድን ነው ምዕመናን የክርስቶስን ስጋ ለመብላት ካህናትን የማይጠይቁት? ብለው በትካዚ አቀረቀው። እሱ ስልክ ናቸው እናታቸው ነው አለ ሳሙኤል። ራሱን በሁለት እጆቹ አቅፎ የተንቀጠቀጠ። እንዴ ምነው ሳሚሾ? ሳሙኤል በረደ እንዴ? ልብስ መደረብ ረስቼ እኮ በጣም ከብረደ። እዚህኛው ካፌ ትኩስ ነገር እንውሰዳ አለ እስክንድር በመስታወት ወደ ተከበበው ካፌ በጣቱ እያመለከተ። አዎ እኒህ ደስቲ ሳይሻ ላይ ቀሩ አለ ሳሙኤል። አብረው ወደ ካፌው አዘገሙ። የምሽቱ ድባብ ለማየት የካፌውን ሰገነት ተመረጡ። ካፌው ፀሐይ በመሰሉ ውድ መብራቶች ተንቆጥቁጧል። የአዲስ አበባ ወራ ጎዳናዎችም ከነፋስ በፈጠኑ መኪኖች ተሞልተዋል። መኪኖቹ ከሚፈነጥቁት ብርሃን የተነሳ መንገዱ የብርሃን ጎርፍ መስሏል። ወገቧ ላይ ሽርጥ ያሸረጠች አንዲት ተነስታ ቀርባ ምን ልታዘዝ? አለች በደማቅ ፈገግታ። ለኔ ሻይ አርጊ፣ ለእኔ ቡና አምጪ። እዴ ሳቢሹ መሹት አልኮ ቡና ይቀርብ ቀን ስላልጠጣው ነው መሰለኝ አሁን ፈለግኩኝ። ይልቁንስ ያ ሰውን ነገር ቀጥልልኝ። ምን ብሎ መለሱልህ? አለ አገጩን በእጁ ደግፎ እየተመለከተው እውነት ለመናገር አሳማኝ ምክንያት ነው ያቀረቡልኝ። እንዴት ማለት? እንዴት መሰለ ሳን ሰዎች በጾም ወቅት አሳ ለመብላት አሳ ደም የለውም የሚል ምክንያት ያቀርባል። እሳቸው ደግሞ ከፈለግ ጎግልህን ጎልጉልና ተመልከት አሳ ደም እንዳለው ይነግርሃል። ደም ባይኖር እንኳን መበላት የለበትም ምክንያቱም እንቁላልና ወተትም ደም የላቸውም። ነገር ግን ተከልግረዋል አሉ። ከባድ ሰው ናቸው። እባክህ እውነት ለመናገር የደማ ጉዳይ ሩቃታስ ጉዝ አለ ሳሙኤል። አስተናጋጇ ቡናና ሻዩን ይዛ ከተፍ አለች። ሳሙኤል አንድ ማንኪያ ስኳር ጨምሮ በጤና አዳም ማማሰል ጀመረ። የቡናው ጭስ ይወዘውዛል፣ አረፋው ደግሞ መሃል ላይ ተከማችቷል። ሳሚ ቡናውን ፉት እያለ! ግን እኮ ዋነኛው የሚከራከሩበት ምክንያት ፍትሐ ነገሥት ላይ በተጻፈ ቃል ልክ ነህ። ስለ እርሱም ነግረውኛል። ምን አሉ መሰረ ይመሰረ ሰለስቱ ምዕት በፍትሐ ነገሥት ላይ ያው ግዝ ባልችል ምዛምሹ እረጅኛለሽ ዘንበላ አሳ የምትል ቃል ተጠቅመዋል። እሷን ቃል ይዘው ሊቃውንቱ ብዙ ተከራክረዋል። እንበለ የምትለው አገባብ ወይም መስተዋድድ በሁለት መልኩ ይተረጎማል ብለውኛል። የመጀመሪያው ትርጉም በጾም ወቅት አሳም ሳይቀር ስጋን አትብሉ ሲል፣ ሁለተኛው ደግሞ በጾም ወቅት ከአሳ በስተቀር ስጋ አትብሉ ይላል። ሊቃውንቱ ረጅም ጊዜ በዚህ ሲከራከሩ ቆይቷል። መጨረሻ ላይ ግን በሶስተኛው የኢትዮጵያ ፓትርያርክ ካቡነ ተክለ ሃይማኖት ጊዜ አሳም በተመለከተ አንድ ውሳኔ ተወሰነ። ውሳኔ ተወሰኗል እንዴ ያደ ታዲያስ፣ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስጋ ሁሉ አንድ አይደለም፣ የእንስሳም ስጋ ሌላ ነው የወፎችን ስጋ ሌላ ነው። የአሳም ስጋ ሌላ ነው በማለት የአሳን ስጋነት አረጋግጧል። ይህን ቃል ተመርኩዞ ቅዱስ ሲኖዶስ በጾም ወቅት አሳ እንዳይበላ ከልክሏ። ሰለስቱ ምዕትም እንደዚህ አይነት ክርክር መነሳቱ እንደማይቀር ስላወቁ በፍትሐ ነገሥት በጾም ምክንያት ክርክር ከተነሳ ለጾም አድሉ በማለት ደንግገው ነበራል። ሳሚ ብታያቸው እኮ ደክመዋል። ግን እኔን ለማስተማር ከዛ ድረስ ይመጣሉ። በዛ ላይ ዕውቀታቸው ተንቀሳቃሽ ላይ ብለው ይበላቸው ተናዶም እንዳሉኝ ታውቃለህ። ሊቃውንቱ ቅዱስ እኮ ቅዱስ ሲኖዶስ ሊቃውንቱ እኮ ይህ ነገር ከተደነገገ በኋላ ክርክር አቁመዋል። ምእመኑ ግን ለቅዳሴ ሲሆን አይገባኝም የሚለውን ግዝ ለዓሳ ሲሆን ግን ዘንበለ ይላል እኮ እያለ አሳውን ይሰለከታል። ለመብላት ከተፈለገ እኮ ምንም ክርክር አያስፈልግም? ለመብላት ብሎ ግን ቃሉን ማጣመም ያስጠይቃል ቁጭት ባዘለ ድምፃቸው። እናት ሂሳብ አምጪልን አለ ሳሙኤል በእጁ እያጨበጨበ! እስክንድርም እጁን ወዝወዝ አድርጎ ሰዓቱን ቃኛ። አጭሩ ቀስት ሁለት ላይ አርፏል፣ ደቂቃው ደግሞ 15ን ያመለክታል። ሳሙኤል ገራኩ፣ ሁለት ከሩ ትንሽ እንጫወት። አይ አይ ወንድሜ፣ አንተ ላጤነ እኔ ከሌለው ልጄራት አይበላው። ውይይታችሁን በምን እንደቋጫችሁት ግን መስዋዕት እፈልጋለሁ ወይ ይሄድንም ተነግረኛል። ያው ጥያቄዎችን ከመለሱልኝ በኋላ ቅዱስ ያሬድ ይህን ሳምንት ምኵራ በማለት ሰይሞታል አለ። ምኵራ ምንድነው አልኳቸው። ዜማቸውን በቀስታ እየዳበሱ ምኵራ ማለት የአይሁድ የጸሎት ቤት አዳራሽ ማለት ነው። በዚህች ሳምንት ጌታችን ሁለት ነገሮች እንደሰራ ቅዱስ ያሬድ በዜማ ይገልጻል። የመጀመሪያው በቤተ መቅደስ ውስጥ የሚሸጡ የሚለውጡትን በጅራፍ አባሮ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎቹ ዋሻ አደረጋችኋት ማለቱ ሲሆን፣ ሁለተኛው ደግሞ ያው ጌታችን ወደ መቅደስ ገብቶ ሲያስተምር ሰዎች በአንደበቱ ቅልጥፍና መማረካቸውን ይገልጻል አሉኝና፣ በዚሁ ተሰነባበት። ወስብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር ይቆይ።